ኒቆዲሞስ የሚባል አንድ ሰው ነበረ፣ ከፈሪሳውያን ወገን የሆነ የአይሁድ አለቃ ነበረ። መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር እነዚህን አንተ የምታደርጋቸውን ታምራት ሊያደርግ የሚችል ማንም የለም። ስለዚህ አንተ ከእግዚአብሔር ዘንድ የመጣ መምህር እንደሆንክ እናውቃለን። እውነት እውነት እልሃለሁ ሰው እንደገና ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ታዲያ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ ወደ እናቱ ማህፀን ገብቶ መወለድ አይችልም። እኔ እውነት ነው የምነግርህ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። አንድ ሰው ከስጋ የወላጆቹ በስጋ ይወለዳል። ነገር ግን ከመንፈስ በመንፈስ ይወለዳል። ስለዚህ ዳግመኛ መወለድ ያስፈልጋችኋል ስላልኩ አትደነቅ። ንፋስ ወደ ፈለገው አቅጣጫ ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣና ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉም እንዲሁ። ይህ እንዴት ሊሆን ይችላል? አንተ የእስራኤል ታላቅ መምህር ሆነ፣ ይህንን አታውቅምን? እኔ እውነቱን እነግርሃለሁ፣ የምናውቀውን እንናገራለን ያየነውንም እንመሰክራለን፣ እናንተ ግን ምስክርነታችንን አትቀበሉት። ምድራዊውን ነገር ስነግራችሁ የማትቀበሉ ከሆነ ሰማያዊውን ነገር ስነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በበረሃ እባብን ከፍ አድርጎ እንደሰቀለ እንዲሁ የሰው ልጅ ከፍ ብሎ ሊሰቀል ይገባዋል። ይህም የሚሆነው በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ዓለምን እጅግ ስለወደደው አንድያ ልጁን ሰጠ። እግዚአብሔር ልጁን ወደ ዓለም የላከው ዓለም በልጁ እንዲድን ነው እንጂ በዓለም ላይ ለመፍረድ አይደለም። በልጁ የሚያምን አይፈረድበትም። በእርሱ የማያምን ግን በአንዱ የእግዚአብሔር ልጅ ስላላመነ ቀድሞኑ ተፈርዶበታል። ፍርዱም ይህ ነው፤ ብርሃን ወደ ዓለም መጣ፤ ሰዎች ግን ሥራቸው ክፉ ስለሆነ ከብርሃን ይልቅ ጨለማን ወደዱ። ክፉ ነገር የሚያደርግ ሁሉ ብርሃንን ይጠላል፣ ክፉ ሥራውም እንዳይገለጥበት ወደ ብርሃን አይመጣም። እውነት የሆነውን ነገር የሚያደርግ ግን ወደ ብርሃን ይመጣል፤ ወደ ብርሃን የሚመጣውም ያደረገው ነገር በእግዚአብሔር ትእዛዝ መሠረት መሆኑ በግልጥ እንዲታየ ነው